የሚከተሉትን ቁጥሮች ከትንሽ ወደ ትልቅ በቅደም ተከተል ጻፉ ይላል። አሁን ከትንሽ ወደ ትልቅ ያው እዚህ ጋር የምታደርጉት ነገር ዘዴውን ላሳያችሁ። ከነኝ ውስጥ ትንሹ የትኛው ነው ታያላችሁ። እንግዲህ አርባ ይሄን አርባ ተላላችሁ ይሄን ሀምሳ ይሄ ትንሽ ነው። አሁን ይሄን ከያዛችሁ ይሄን ነው የምትይዙት። ትኩረታችሁ እዚህ ላይ ነው የሚሆነው። አሁን እዚህ ላይ ነው የሚሆነው ትኩረታችሁ 18 18 የለም፣ ትንሹ ይሄ ነው ማለት ነው። ስለዚህ እዚህ ጋር አንድ ቁጥር ጽፋላችሁ። ምክንያቱም ቀጥሎ ያለው ደግሞ አሁን መጀመሪያ ላይ የሚጻፈው 18 ነው ለማለት ነው። ከዛስ ትቀጥላላችሁ እንደዚህ። አሁን ቀጥሎ ያያችሁት ደግሞ ይሄን ካንስል ታደርጉታላችሁ እንደዚህ፣ እንዳያሳሰታችሁ ማለት ነው። ሰሩ ደግማችሁ እሱን ፊልተር እንዳታደርጉ። ከዛ ደግሞ 22 አይደል? ይሄ ሁለተኛ ነው። ከዛስ ሀያ ሁለትን ከጻፋችሁ በኋላ ሀያ አምስት ይሰረዛል ይሄ ሶስተኛ ነው ከሀያ አምስት በኋላ ሀያ ቤት ሌላ አለ የለም ሰላሳ አራት የአራተኛ ነው እንዲህ እያደረጋችሁ ትጽፋላችሁ ማለት ነው ምክንያቱም ቁጥሩ ሲሰረዝ እዚህ ጋ ቁጥሮች ሲሰረዙ ለአይናችሁ እየቀለለ እየቀለለ ይመጣል አይደለ አሁን የምትመርጡት ከእነኝ ውስጥ እዚህ ጋር ስልሳ ምናምን ቤት አለ እዚህ ጋር አሁን ይሄንን ነው የምታዩት አይናችሁ ከአንድ አንድ እዚህ ጋር ይመጣል ማለት ነው። እ ምንድነው የሚሆነው ይህንን ነው የምታዩት አሁን ይሄ አራት አምስተኛ ይሆናል ትላላችሁ፣ አርባ ሰባት ከዛ ቀጥሎ ፊልተር የምታደርጉት አሁን ይሄኛው ነው አይደል፣ ይሄ ደግሞ ስድስተኛ። ስለዚህ ይሄን ደረጃውን ባጽፉም ችግር የለውም። አሁን እኔ ደረጃውን ባልጽፍም እዚህ ጋር እነኚህን ቁጥሮቹን ባልደረደር ምንም ችግር የለውም። ይሄ ስድስት ቀጥሎ ያለው መጨረሻ ላይ መጻፍ ይችላሉ በቅደም ተከተል ስድስተኛ ይሄ ይሆናል 50 ቤት ነው አይደል ስድስት ያልኩት አሁንም ሀምሳ ቤት አንድ አለ። ስለዚህ ይሄን እንደዚህ እየሰረዝኩ ሰባት ቀጥሎ 50 ቤት ስልሳ ቤት ኤ 8 ኤ 9 ስሰርዘው እያነሰልኝ መጣ ማለት ነው። ስለዚህ በቅድመ ተከተል አንድ፣ ሁለት፣ ሶስት እያላችሁ አሁን ትጽፋላችሁ ማለት ነው። መልሳችሁ እዚህ ጋ መጽሐፍ ነው። የቁጥር መስመርን በመጠቀም ይላል። ሁለት እነኚ ነኝን በቅድመ ተከተል አስቀምጡ ይላል። ነኝን አሁን ይህንን ደግሞ እንዲናደርግና ቁጥሮቹን መጀመሪያ እናያለን። 13 አለበት ኔጌቲቭ ስምንት ት ስለዚህ እስከ ኔጌቲቭ 13 ድረስ እናደርጋለን ማለት ነው አይደል? አሁን ሁሉንም በአንድ ጊዜ ለማድረግ ረጅም የሆነ የቁጥር መስመር ነው የሚያስፈልገን። ረጅም የሆነ ረጅም የምናደርገው መሰለኝ ኦኬ፣ ከዜሮ ስለዚህ ይሄንን አንድ በሁለት በሁለት እንክፈለው መሰለኝ። ይሄንን ሁለት ይሄንን አራት ይሄንን ስድስት ይሄንን ስምንት ይሄንን አስር ይሄንን አስራ ሁለት ይሄንን አስራ አራት እንደዚህ ልበለው። እዚህ ጋር ደግሞ ይሄን ኔጌቲቭ ሁለት ይሄን ኔጌቲቭ አራት ኔጌቲቭ ስድስት ኔጌቲቭ ስምንት ኔጌቲቭ አስር ኔጌቲቭ አስራ ሁለት ኔጌቲቭ አስራ አራት ከዛ አሁን ነኝም ቁጥሮች በቅድመ ተከተል እናስቀምጣለን። በቃ ዝም ብለን የቁጥር ጫረር ላይ ነው እናስቀምጣቸው። አሁን ይሄንን ይሄንን እኔ ሁለት ሁለት እናስቀምጥ። ሁለት ሴቱ ጋር ነው ይኸው ሁለት። አስራ አንድ ሴቱ ጋር ነው አስራ አንድ ፖዘቲቭ እዚህ ጋር ነው አስራ አንድ ኔጌቲቭ ሰባት እሴቱ ጋር ነው እዚህ ጋር ነው ኔጌቲቭ ሰባት። ኔጌቲቭ ስምንትስ ይኸው ኔጌቲቭ ስምንት። ዜሮስ ይኸው ዜሮ። አምስትስ ይኸው አምስት። ኔጌቲቭ አስራ ሦስት ይኸው ኔጌቲቭ አስራ ሦስት። እያለን እንደዚህ እናስቀምጣለን ማለት ነው። በቃ ይሄን የተፈለገው መጀመሪያ የተሰጣችሁን እንትን ቁጥሩን ማየት ከዛ ምድቡን፣ እኔ አሁን በአንድ ማለት በአንድ ምድብ ሁለት ነው ያልኩት። አሁን ለምሳሌ ከዜሮ እስከ ሁለት ነው ያደረኩት። እንደ ምድባችሁ አሁን ለምሳሌ እዚህ ጋር የተሰጣችሁ ቁጥር ትላልቅ ቢሆን አስር መቶ እንደዚህ መቶ ሀምሳ ዘጠና አምስት ምናምን ቢሆን ምድባችሁን በአስር በአስር ታደርጋላችሁ። አስር ሀያ ሰላሳ እያደረጋችሁ አስራ አምስት ከተሰጣችሁ በአስርና በሀያ መሀል አደለ። እንደዛ እያደረጋችሁ ነው የምትሰሩት እንጂ እንደዚህ ትላልቅ ቁጥር ቢሰጣችሁ ከአንድ እስከ መቶ ድረስ አዘረዝሩም ማለት ነው። አሁን አየሁ ረጅም አሁን ትልቁ ነው ይኸውና፣ ትልቁ ምድብ ሳይ ነገቲቭ 13 ድረስ። ስለዚህ ነገቲቭ 13 ድረስ መሄድ ስላለብኝ ነገቲቭ 14ን አጻፍኩኝ እዚህ ጋር ፖዚቲቭ፣ ይሄ 11 ፖዚቲቭ ላይ ደግሞ እስከ 11 ነው የሚሄደው። ይሄው እስከ 11 ነኝ፣ ዝም ብዬ ነው የጻፍኩት። ምስክር ርቀቱን እኩል ለማድረግ ስለፈለኩ ነውና፣ በተሰጣችሁ ምድብ ነው የምትሄዱት። አንዳንዴ አንዴ በሶስት በሶስት ምንም ህግ የለውም። እሺ ምንም ችግር የለውም እንዲያመቻችሁ። አሁን በአራትም ማድረግ ትችላላችሁ። ከዚህ እንዲያደርጋችሁ፣ እዚህ ጋር ዜሮን አድርጋችሁ እዚህ ጋር አስር ማድረግ ትችላላችሁ። ከዚህ እስከዚህ አስር ከሆነ ከዚህ እስከዚህ ደግሞ አስር ነው የሚጨምረው ማለት ነው። ሀያ ሰላሳ እንጂ እንዲህ ማድረጋችሁ ነው። ለምሳሌ እዚህ ጋር ዜሮ አድርጋችሁ እዚህ ጋር ደግሞ አስር አድርጋችሁ እዚህ ጋር እኩል ርቀት ላይ ሀምሳ ማድረግ አትችሉ 50 የሚመጣው እዚህ ጋር ነው ማለት ነው። ምክንያቱም በእኩል ምድብ ስለሚሄድ ማለት ነው። ከታች የተሰጠው ከታች የተሰጠው ሰንጠረዥ ገመቹ ከአምስት የትምህርት አይነቶች ፈተና ወስዶ ያስመዘገበውን ውጤት ያሳያል። ገመቹ በየትኛው ትምህርት አይነት ከፍተኛ ውጤት አመጣ ይላል። በቅደም ተከተል አሁን በቅድመ ተከተል እንድናስቀምጥ ነው። አፋን ኦሮሞ አርባ ጥያቄዎቹ ብዛታቸው አርባ ነው እሱ የመለሰው ግን ከ34 አርባ ነው ማለት ነው አሁን ይህ ንብብር ተመልፋይ ነው። ይሄኛው ደግሞ 2835 ይሄኛው ደግሞ 3540 ይሄኛውን ደግሞ 2735ኛ ይህንን 4 ከነኝ ውስጥ እነኝም ቁጥሮች አሁን እንትን ማድረግ አለብን ማቃለልና በዝቅተኛ ሂሳባዊ ቃል ማስቀመጥ መቻል አለብን። አሁን እነኚህን ማለት ነው እንዲናደርግ እና እስኪ እዚህ ጋ ሰንጠረዥ እንስራለት። እቺን ነገር ላጥፋትና ረጋ ብለን እንስራ። ይዟችሁ አሁን ምን እናደርግ አንድ ባንድ ወደ ዝቅተኛ ሂሳባዊ ቃል እንቀይረው። ምክንያቱም ታላልቅ ከሆነ እናንተ መስራት ትችላላችሁ፣ መስራት ትችላላችሁ። ቴክኒኩን ላሳያችሁ። አሁን ይህንን ይህንን ይሄ ስንት ነው? ሠላሳ አራት አርባኛ እንደዚህ ላይ መለሰው። ይሄንንስ ሀያ ስምንት ሠላሳ አምስተኛ። ይሄንንስ ሠላሳ አምስት አርባኛ። ይሄንን ሀያ ሰባት ሠላሳ አምስተኛ። ይሄንንስ አርባ አርባ አምስተኛ። እነኚህ ነገሮች ታወዳድራላችሁ፣ ከትልቅ ወደ ትንሽ። ያ ማለት መጨረሻ ላይ ሲቀመጥ፣ በቅድመ ተከተል ሲቀመጥ ይሄንን ይመስላል። አሁን ሀያ ሰባት ሀያ ሰባት ሠላሳ አምስተኛ ማለት ስንት ማለት ነው? ይሄ ራሱ ነው። እስቲ እናስቀምጠው። ሀያ ሰባት ሠላሳ አምስተኛ ያንሳል። ሰባ ስምንተኛ ደግሞ የማን ነበር? ሠላሳ አምስት አርባኛ ያንሳል። አራት አምስተኛ የሀያ ስምንት ሠላሳ አምስተኛ ነው። ቀጥሎ ማን ነው? ሰላሳ ሰባት ሃያኛ ደግሞ የሰላሳ አራት አርባኛ ነው። መጨረሻው ደግሞ ሰላሳ አርባ አርባ አምስተኛ ነው። እንግዲህ ይህንን ይመስላል። ወደ አራተኛው ጥያቄ ስንሄድ ወደ አራተኛው ጥያቄ ምንድን ነው የሚለው የሚከተሉትን ንብብር ቁጥሮች ከትልቅ ወደ ትንሽ ነው በቃ ከትልቅ ወደ ትንሽ ነው የምንጽፈው ማለት ነው አሁን ኔጌቲቭ አንድ እዚጋ ኔጌቲቭ አለች እቺ ብቻ እቺ ትንሿ ነች ማለት ነው አሁን ከትልቅ ነው የምንጀምረው ስለዚህ ምን ማድረግ አለብን መሰላችሁ ሶስት አራት እንደዚህ ነው ሶስት አራት አምስት እና ሰባት የጋራ ትንሹ ብዜታቸውን እንፈልጋለን እነኚህ ቁጥሮች ሁሉንም ንብብር ቁጥሮች ታህታቸውን እናመሳሰላለን። ያ ማለት የሶስት የአራት አሁን የምናደርገው ምንድን ነው የሶስት አራት፣ አምስት፣ ሰባት የነኝን የጋራ የነኝን ትንሹ የጋራ ብዜታቸውን ነው የምንፈልገው ማለት ነው። እነኚህ አብዛኛዎቹ ምንድን ናቸው? ብቸኛ ቁጥሮች ስለሆኑ ሁሉንም ቁጥር ነው አንድ ላይ የምናበዛው ማለት ነው። ሁሉንም ቁጥር ሶስት ሲባዛ በአራት ሲባዛ በአምስት ሲባዛ በሰባት ነው የምናረገው። እንደሚያመቸን እንወስዳለን። እንደሚያመቸን ለምሳሌ ይሄንን ለብዜት ለማግኘት ይሄ ሀያ ነው ይሄ ሀያ ነው አይደለ? ይሄን ደግሞ በዚህ ስናበዛው ሰባትን በአራት መቶ አርባ ነው። መቶ አርባን ደግሞ በዚህ አስራ አራትን በሶስት ስናበዛ ደግሞ ሰላሳ እና አስራ ሁለት አርባ ሁለት ነው። ያ ማለት አራት መቶ ሀያ ማለት ነው ይሄን ደግሞ ምንድን ነው የምናደርገው? ይሄ ስናበዛ ይሄ ሀያ ነው። ሀያ በሰባት መቶ አርባ ነው። አሁን እንደዚህ ስናበዛው መቶ አርባ መጣልን ማለት ነው። ይሄ እስከዚህ ድረስ መቶ አርባ ነው። መቶ አርባን ደግሞ በሶስት እናበዛው። በሶስት ስናበዛው ሰላሳና አስራ ሁለት አይደለም ይሆናል። የቱ ሶስት በአራት ሶስት፣ ይሄ ሰላሳ እና አስራ ሁለት ነው የሚሆነው፣ አርባ ሁለት ከዛ አራት መቶ ሀያ ይመጣልናል ማለት ነው። አራት መቶ ሀያ ከመጣለን በኋላ አንዱን እያስቀረን እናብዛ። ለምሳሌ ሶስት አራት አምስት ስናበዛ ደግሞ ስንት ነው የሚሆነው? ለሰባት ሲካፈል ማለት ነው። ይሄ አራት መቶ ሀያ መጣለን። ቀጣይ ደግሞ የምናደርግ መሰላችሁ አንዱን እያስቀረን እንትን ንበል እስኪ አሁን ለምሳሌ ዘዴ ነው ማሳያችሁ ሰባትን አስቀርተን እነኝን ያብዛ። ይሄ ስንት ነው? ሀያ ነው አይደል? አሁን ሀያ በሶስት ስንት ነው የሚሆነው? ስልሳ ስለዚህ ይሄ ስልሳ አምስትን ደግሞ ስናስቀርስ ሶስት በአራት ከዛ በሰባት ይሄ ደግሞ ስንት ይሆናል? አስራ ሁለት ይሄ አስራ ሁለት በሰባት ነው አይደል? አስራ ሁለት በሰባት ስንት ነው የሚሆነው? አስራ አራት ሰባት ሰማንያ አራት አይደል? ይሄ ሰማንያ ስንት ነው የሚሆነው ሁለት በሰባት ከሆነ ሰባ እና አስራ አራት ሰማኒያ አራት። ስለዚህ ይሄኛው ሰማኒያ አራት። ቀጥሎ ደግሞ አራትም ስንታ ሶስት ስንት? ሶስት በአምስት እና ሰባት ይሄ ማለት ደግሞ ሰላሳ አምስትን በሶስት ማለት ነው። ይሄ ዘጠና ነው። አስራ አምስት መቶ አምስት ይሄ መቶ አምስት ቀጥሎ ደግሞ ሦስት ሲቀር አራት አምስት እና ሰባት ስንት ነው? ሀያን በሰባት መቶ አርባ ይሄ ለምን እንደሚጠቅመን አሳያቸዋለሁ። አሁን እዚህ ጋር ሦስትን እንትን ስናጣ ሦስት የሌለበት እዚህ ጋር የትኛው ነው? ይሄ ነው አይደለም። በመቶ አርባ መቶ አርባን ሁሉንም የምናበዛው ማለት ነው አሁን ይሄ ደግሞ ስንት ነው? አራት ነው አይደል? አራትን ትተን አራት የሌለበት ደግሞ የትኛው ነው? አራት የሌለበት ይሄን ሁሉንም በመቶ አምስት፣ ይሄንን በመቶ አምስት፣ በመቶ አምስት ነው የምናበዛው ማለት ነው። ሁለት ላሳያቸው በደምብ። አሁን ይሄ ትግበራ ስለሆነ ነው እንጂ በትክክለኛው በሪል እንደዚህ አይበዛም። እሺ አይበዛም፣ ግን ትግበራው ምንድነው? ያሰለቻቸዋል። ትግበራው ያሰለቻል፣ ከዛ ያደክማል። አሁን ምንድነው የምናደርገው መሰላችሁ? እዚህ ጋር እዚህ ጋር ሶስት ነው አይደል ያለው እዚህ ጋር ሶስት አለ አይደል ሶስት ካለ አሁን ይሄንን ሶስት የሌለበት ማን ነው እዚህ ጋር ሶስት የሌለው እዚህ ጋር ነው አይደል ስለዚህ ይሄንን በመቶ አርባ ይሄንን በመቶ አርባ ነው የምናበዛው በመቶ አርባ ስናበዛ አራት መቶ ሀያ እናገኛለን ማለት ነው አይደል አሁን ይሄ ስንት ይሆናል ማለት ነው ስንት ሶስት የሌለበት ስንት ነው መቶ አርባ ስለዚህ መቶ አርባ አራት መቶ ሀያኛ ነጠላ ሰረዝ ቀጥሎ ደግሞ ይሄንን ነው የምናየው?

ስለዚህ መቶ እዚጋ 3 የሌለበት እዚጋ ስለዚህ ይሄንን በ140 ነው ማበዛው። 140ን በስንት ነው አይደለ። ስለዚህ ይሄ የሁሉም ከዛ ደግሞ ቀጥሎ ስንት አምስት ሰባተኛ ሰባት ሰባት የሌለበት ይሄ ነው ሰባት የሌለበት ስልሳ ነው ስለዚህ አሁን ይሄ ከሆነ ያለውን ትቀንሳላችሁ ማለት ነው እዚህ ጋር የመጣችሁ ይሄን በስልሳ በስልሳ ሦስት መቶ ነው የሚሆነው ማለት ነው ይሄ ደግሞ ሦስት መቶ አራት ያኛ እዚህ ጋር ደግሞ አራት አራት የሌለበት አራት የሌለበት ይሄ ነው አራት መቶ አምስት አራት የሌለበት መቶ አምስት ነው ስለዚህ መቶ አምስት በመቶ አምስት ይሄንን ይህም በመቶ አምስት እና በዛው ስንት ነው የሚሆነው? ሶስት መቶ አስራ አምስት አለ። ስለዚህ ሶስት መቶ አስራ አምስት አራት ሀያ ንቀጥል ደግሞ አሁን እዚህ ጋር አምስት አምስት የሌለበት አምስት የሌለበት እዚህ ጋር ነው፣ ሰማንያ አራት ስለዚህ ሰማንያ አራት መቶ ስልሳ ስምንት መቶ ስልሳ ስምንት ለአራት ሀያ አሁን ደግሞ አንድ ከሰር አራት አራት የሌለበት መቶ አምስት አሁንም መቶ አምስት አራት ሀያ ከዛስ አምስት የሌለበት ሰማንያ አራት ሰማንያ አራትን በአስራ ሰባት ሰማንያ አራትን በአስራ ሰባት ደግሞ ማብዛት ሰማንያ አራት በአስራ ሰባት አብዝተን ሀያ ስምንት መጣለን። ኤስ ሀምሳ ስድስት 56 58 ቀጥሎ ደግሞ 4 ስምንት ስምንት ሁለት 2 አንድ አለኝ። 3 4 ከዛ ይሄ ደግሞ ስንት ይሆናል ማለት ነው? 4 ሺህ ሊሆን ነው ማለት ነው። 14 ሺህ አይደለም አይ ሚን 1400 1428 ነው። ከዛ 4 20 420 አሁን በቀላሉ ከላይ ያሉትን ቁጥሮች ማወዳደር ነው የሚሆነው ማለት ነው። በቀላሉ ከእነኝ ውስጥ የጠየቀን ከትልቅ ወደ ትንሽ ነው። ትልቁ እንግዲህ የትኛው ነው? ትልቁ ይሄ ነው። ስለዚህ ከትልቅ ወደ ትንሽ ስላለን ስለጠየቀን 1428 አራተኛ ያ ማለት ግን ዘዴውን መጻፍ የለብንም። የተጠየቅነው ቁጥር ነው፣ አስራ ሰባት አምስተኛ ነው። ምንድነው አስራ ሰባት አምስተኛ? ምክንያቱም ይሄ ቁጥር ነው እንደዚህ የሆነው ይሄ ቁጥር ነው ከዚህ ጋር እኩል የሆነው። ቀጥሎ ደግሞ ማን ነው? እስቲ በደረጃ ልስ 1 2 3 6 7 8 ስለዚህ ስምንተኛ ላይ ያለው አንደኛ ትልቅ ነው። ቀጥሎ ደግሞ ትልቁ ከነኝ ውስጥ አምስት መቶ አለ በቃ አምስት መቶ ቤቱ ነው። አምስት መቶ ስንት? ሁለተኛ ላይ ያለው አምስት አራተኛ። እሺ ቀጥሎስ? ከአምስት አራተኛ ቀጥሎ ይሄ ሞቷል፣ ይሄ ሞቷል። እሺ ከዚህ ውስጥ ደግሞ ሌላ ሶስት መቶ ነው ሶስት መቶ ደግሞ አንድ ሁለት ሶስት አራተኛ ላይ ያለው አምስት ሰባተኛ። እሺ ቀጥሎስ ይህም ሞቷል። ከዛ ሁለት መቶ ሰማንያ ሶስተኛ ላይ ያለው ሞቷል። ሶስተኛ ላይ ያለው ሁለት ሶስተኛ። ቀጥሎስ ዘንተ ላይ ያቆምኩት ሁለት መቶ ሰማንያ ሁለት መቶ ሰማንያ ካልኩኝ፣ ከሁለት መቶ ሰማንያ በፊት ግን ኖ ኖ ኖ፣ ተሳስጃለሁ፣ ተሳስጃለሁ፣ ተሳስጃለሁ። ጥሩ ነው። አብረን እንደዚህ ተሳሳተን ስታዩ ስህተታችን ጥሩ ነው። እናንተም እንደዚህ እንደምትሳሳቱ ይገባችኋል። አንደኛ ይሄ ባለ 1428 ነው። አንደኛ ቀጥሎ ደግሞ አምስት መቶ ምናምን ሁለተኛ ላይ ያለው ነው ይሄ ደግሞ ማለት 5 አራተኛ ነው። ከዛ ቀጥሎ ደግሞ ሶስት መቶ አስራ አምስት ነው። አንድ ሁለት ሶስት አራት አምስተኛ ላይ ያለው አንድ ሁለት ሶስት አራት አምስተኛ ሶስት አራተኛ ማለት ነው። ሶስት ኦኬ፣ ሶስት አራተኛ እሺ። ከዛ ቀጥሎ ደግሞ ከዛ ሶስት አራተኛ ይሄ ተመጣጥቷል። ከዛ ሶስት መቶ ሶስት መቶ አንድ ሁለት ሶስት አራት አራተኛ ላይ ነው። አንድ ሁለት ሶስት አራት አምስት ሰባተኛ ከነኝ ከዛ ሶስተኛ ላይ ያለው አንዱ ሁለት ሶስተኛ እሺ ከዘስ እም ሰንተ አንድ ለ 3 4 5 ስድስተኛ ላይ አለው አይደለም አይደለም እሱ ኔጌቲቭ ነው ማለት ነው። ስድስተኛ ላይ አለው ሁሉም ትንሹ እሱ ነው። ከዛ ይሄ አይሆንም ይሄ ትንሹ ነው። እሺ ከመቶ አርባ እና ከመቶ አምስት ከመቶ አርባ መቶ አርባ ማለት የመጀመሪያው አንድ ሶስተኛ ከዘስ መቶ አምስት መቶ አምስት ደግሞ ሰባተኛ ላይ ያለው አንድ አራተኛ ከዛስ ኦ ምን እያደረግኩ ነው ወደ ትንሽ ነው ጻፍ እያለኝ ያለው እሺ አሁን ኔጌቲቭ ደግሞ ስድስተኛ ላይ ያለው ኔጌቲቭ ሁለት አምስተኛ ይሄ ይመስላል ማለት ነው ከትንሽ ወደ ከትልቅ ወደ ትንሽ ጻፉ ነው ያለ አሁን ከትልቅ ወደ ትንሽም ከትንሽ ወደ ትልቅም ይበላል እኛ ጥያቄው አይደለም እንትን የሚለን እና ዘዴውን ነው ማየት ያለባቸው። አሁን እዚህ ጋር የሰጠን ተግባራ ስለሆነ የሰጠን ጥያቄ በጣም ውስብስብ ነው።